ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል የሚል ሥልጣንን ይሰጣቸዋል ኃጢአትን ይቅር የማለት እና። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 23 ያለውን እንመለከታለን። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለናንተ ይሁን አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው ይላል። እግዚአብሔር የተመሰገነ ይሁን። ዕለቱ ከሳምንቱ ፊተኛው ቀን ነው። እዚህ ላይ እንደተገለጠው ይህ ቀን ገና ሲጀምር ያም ቀን ተብሎ የታወቀ ቀን ሆኖ ቀርቧል። ያ ቀን የቱ ቀን? በምንድን ነው የሚታወቀው? ወደኋላ ያለውን ታሪክ ስንመለከት ጌታ ኢየሱስ ክርስቶስ ከሙታን ተነስቶ ሕያው ሆኖ ራሱን ማሳየት የጀመረበት ቀን ነው። በሌላ አጭር አገላለጽ ያ ቀን የትንሣኤ ቀን ነው። እርሱም ከሳምንቱ ፊተኛው ስለተባለ የአዲስ ሳምንት ጅማሬ ቀን ነው እና በዚያ ቀን ጌታ ኢየሱስ ክርስቶስ በተደጋጋሚ ለደቀ መዛሙርቱ መገለጥ ጀምሯል። ትንሣኤውን በብዙ ማስረጃ እያረጋገጠ ያለበት ቀን ነው። በማለዳ ለማርያም መግደላዊት ቀጥሎ ፀሐይ ከወጣ በኋላ ከሴቶቹ ጋር፣ ከዚያ በኋላ ደግሞ ለስምዖን ሲታይ እንመለከታለን። መጨረሻም ወደ ኤማሁስ እየሄዱ ለነበሩት ለቀለዮጳና ከእርሱ ጋር አብሮ ለነበረው ደቀ መዝሙር ጌታ ኢየሱስ ክርስቶስ ታይተዋል። አሁን በየግል ነው የታየው እስካሁን ድረስ። ነገር ግን በመሸ ጊዜ ከሳምንቱ ፊተኛው ቀን በመሸ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ተሰብስበው በነበሩበት በእነርሱ መካከል መጣ። የት ነው የተሰበሰቡት? ብለን ስንል አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ነው ኢየሱስ የመጣው። ተዘግተው ሳሉ ነው የመጣው። ከዚያ መቶስ እንዴት ነው? የቱ ጋር ነው የቆመው ስንል በመካከላቸው ቆመ የሚል እናነባለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ያ ዛሬ ለመደበኛ የቤተ ክርስቲያን ጉባኤ በተለይም ከእግዚአብሔር ጋር እንደ ቅዱሳን ካህናት ሕብረት ለምናደርግበት የአምልኮ ቀን ከሳምንቱ ፊተኛው ቀንን እንጠቀማለን። ምክንያቱም ትንሣኤውን በተደጋጋሚ በዚህ ቀን ገልጧልና በሚቀጥለውም ሳምንት ቶማስ ባለበት ይገለጣል። ይህ ብቻም አይደለም መንፈስ ቅዱስን የላከበት ቀን፣ ቤተ ክርስቲያን አንድ አካል የሆነችበት ቀን፣ ራስ ከሆነው ከእርሱ ጋር የተገጠመችበት ቀን ከሳምንቱ በፊተኛው ቀን መሆኑን እናውቃለን። ይህም ብቻ አይደለም የመጀመሪያዎቹ ደቀ መዛሙርት በመደበኛ ሁኔታ እንጀራውን ለመቁረስ የሚሰበሰቡበት ቀን መሆኑን በሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ እናነባለን። ከዚያም እንዲሁ በመልእክታት ውስጥ ሳይቀር መንፈሳዊ ነገሮች የሚያከናውኑበት ቀን እንደሆነ ለእግዚአብሔር የመዓዛ ሽታ ከሚሆን ስጦታዎች መካከል አንዱ መባ ወይም ለሌሎች የሚሆን እርዳታን እንደ ቀናቸው መጠን የሚያስቀሩበት የሚያከማቹበት ቀን እንደሆነም አንደኛ ቆሮንቶስ ምዕራፍ 16 ላይ ተነግሮናል። በቆሮንቶስ ብቻ አይደለም፣ በገላትያ አብያተ ክርስቲያና በሌሎችም ስፍራ እየተደነገገ ነው። ስለዚህ በሐዋርያት ውስጥ ያለው እግዚአብሔር መንፈስ በዚህ ቀን ውስጥ አንድ ነገር አይቷል። በዚህ ቀን መንፈሳዊ ነገሮች እንዲከናወኑ ፈቅደዋል። ከዚህ ሁሉ በላይ ግን በራእይ ምዕራፍ አንድ ቁጥር ዘጠኝ ላይ እንደምናነበው ሰማይ የተከፈተበት ቀን የሰው ልጅ ሆኖ ጌታ ኢየሱስ ክርስቶስ በፈራጅነት ክብሩ የተገለጠበት ቀን ደግሞም የሚመጣውን ለባሪያው ለሚወደው ደቀ መዝሙሩ የገለጠበት ቀን ነው። ስለዚህ ቤተ ክርስቲያን በተከፈተ ሰማይ ስር የምትሆንበት በመንፈስ የምትሆንበት በመንፈስና በእውነት እግዚአብሔርን የምታመልክበት እና ወደ ክርስቶስ የምትሰባሰብበት ዕለት ነው። አመሻሹ ላይ ተሰብስበው አገኛቸው። በዚህ የጸጋው ዘመን እየመሸ ባለበት በዚህ ዘመን ወደ ክርስቶስ የምንሰበሰብ ከአይሁድ ማህበረሰብ ወይም በአይሁድ ሃይማኖት ቅርጽ ካለ ከሚታወቅ የክርስትና ክልል ፈቀቅ ብለን ደጆቻችንን ዘግትን በእርሱ ዙሪያ በተሰበሰብነው መካከል ይገኝ ዘንድ ታማኝ ነው ጌታ ኢየሱስ ክርስቶስ። ዘግተው ተለይተው ባሉበት በዚህ ሁኔታ ያለ ክርስቶስ ሲሆኑ በፍርሃት ውስጥ ነበሩ። ነገር ግን ጌታ ኢየሱስ ክርስቶስ በመካከላቸው ቆመ። እናም በትንሣኤ አካል ገብቶ በመካከላቸው ተገኘ። ይህ በመካከል የመገኘቱ ጉዳይ ከማቴዎስ ምዕራፍ 18 ቁጥር ሃያ ጋር ልናያይዘው እንችላለን። ያኔ ሲናገር በስሙ ስለመሰብሰብ ተናግሯል። በአካል እያለ በስሙ መሰብሰብን ልንገነዘብ አንችልም፣ ወይም ሊሆን አይችልም። እሱ በሌለበት፣ ወደ ክብር በሄደበት፣ ከነሱ በሚለይበት ጊዜ ሊፈጸም የሚችል መሆኑን ከአገላለጹ መረዳት ይቻላል። በስሙ መሰብሰብ ነውና እሱ በሌለበት የሚፈጸም ነው። በሥጋ አካል በማይኖርበት ማለት ነው። እናም አሁን በሞት ተለይቷቸዋል። ወደ አባቱ ባይሄድም በአካል ከነሱ ጋር የለም፣ ግን እነሱ ውስጥ ተሰብስበዋል። የሰበሰባቸው ምንድን ነው? ሌላ ምንም ሳይሆን እነሆ ጌታ በእውነት ተነስቷል፣ ለስምዖን ታይቷል እያሉ የእርሱ የሆነውን ነገር በመነጋገር ላይ ናቸው። ስለ ተነሳው ክርስቶስ እየተነጋገሩ ነው ያሉት። እናም ስለዚህ እሱን ማዕከል አድርገው በተገናኙበት በዚያ ሁኔታ ተገኘ። እግዚአብሔር ይመስገን እና መጀመሪያ ምን አደረገ የሚለውን ነገር እንመልከት። ያደረገው ነገር በፍርሃት ውስጥ ስለሆኑ መጀመሪያ ልባቸው በፍርሃት የተሞላው ልባቸው በሰላም መሞላት ስለነበረበት፣ አዎ ጌታ ኢየሱስ ክርስቶስ ልክ በመካከላቸው እንደቆመ ሰላም ለእናንተ ይሁንና ያላቸው ሰላምን ይዞላቸው መጣ። ይህ ሰላም ብዙ ነገሮችን በውስጡ የያዘ ነው። ሰላም በተመለከተ ስናስብ በሁለት መንገድ መረዳት ይገባናል። የመጀመሪያው ከእግዚአብሔር ጋር ሰላም ነው። እውነት ነው፣ ሞቷል፤ ከተወጋ ጎኑ ደሙ ፈስሷል። ስለዚህ በደሙ ሰላምን መስርተዋል። እርሱ ሰላማችን ነው። በእርሱ ሞት ከእግዚአብሔር ጋር ታርቀናል። በሞቱ በኩል አስታረቃችሁ ተብሎ እንደ ተጻፈ። ስለዚህ ያውቀዋል፣ በእግዚአብሔር ዘንድ እርቅ እንደ ተፈጸመ እሱ ያውቃል። እነሱ ግን አያውቁም። ስለዚህ ሰላም ለእናንተ ይሁን ማለት እግዚአብሔር ተቀብሏችኋል። እግዚአብሔር በመስቀል ላይ በተፈጸመው ስራ ረክቷል። ከእግዚአብሔር ጋር ሰላም አግኝታችኋል። ደግሞም በእኔ አምነው ወደፊት ከሚመጡት ከሁሉም ሰዎች ጋር ሰላም ይሆንላችኋል እና ሰላም ለእናንተ ይሁን ፍርሃት ከእናንተ መወገድ አለበት። ከእግዚአብሔር ጋር ሰላም ያገኘ ሰው በልቡ በእግዚአብሔር ሰላም የተሞላ ሰው በውጭ ሰላሙን የሚረብሽ ሊያውቅ፣ ሊያስፈራ የሚችል ምንም ነገር ቢኖር ያኛው ጎልቶ ይወጣል። በውስጡ የእግዚአብሔር ሰላም ይፈሳል። አዎ ጎልቶ ይወጣል። እግዚአብሔር ይመስገን በዚህ መንገድ ልክ ሲናገራቸው ይህ ሰላምን ይዞ የመጣው እርሱ ማን ነው፣ መጀመሪያ ስለሆነ እየሰሙ ያሉት ማን ነው የሚለው ጥያቄ ሁሉም ውስጥ ሊገባ ነው። ስለዚህ በትክክል ያው የሚያውቁት እርሱ መሆኑን እንዲገነዘቡ የእርሱ መለያ ምልክት የሆነውን ነገር አሳያቸው። በጣም የሚገርም ነገር ነው። የጌታ የኢየሱስ ክርስቶስ የመለያ ምልክት ከተነሳ በኋላ እንኳ ሳይቀር እጆቹንም ጎኑንም አሳያቸው ለአይናቸው

የተቸነከሩ ናቸው፣ ምስማር የገባባቸው ናቸው፣ ጎኑ በጦር የተወጋ ነው። ያንን እንዲያዩ አደረጋቸው። እንደዚህ ነው ወደ ጌታ የተሰባሰቡ ሰዎች ሁልጊዜ የተሰቀለው ጌታ ኢየሱስ ክርስቶስን በዓይናቸው ፊት ተስሎ ያዩታል። የተወጋ ጎኑን፣ የተቸነከሩ እጆቹንና እግሮቹን እንዲያዩ ይፈለጋል። ከሳምንቱ በፊተኛው ቀን እንጀራውን በመቁረስ እንደ ቅዱሳን ካህናት ተሰብስበን እግዚአብሔርን በምናመልክበት ጊዜ ሁሌም የምናየው ያንን የታረደውን በግ ነው። ያንን የተሰቀለውን ክርስቶስን እናስባለን። ለዚያ ነው ይህን ለመታሰቤ አድርጉት ያለው። እንደዛ ሆነን እንድንሰበሰብ ይፈልጋል። በዚህ ሁኔታ ያው ራሱ በመስቀል ተሰቅሎ ተቸንክሮ በጦር ተወቅቶ የነበረው ወደ መቃብር ወርዶ የነበረው እርሱ መሆኑን ሲያዩ እና አሁን በከበረ አካል እንደገና ሲያገኙት እርግጠኞች ሲሆኑ ምንድን ነው የተፈጠረው? ጌታን ባዩ ጊዜ ደስ አላቸው ይላል። ይሄ ነው ወደ ክርስቶስ ስም የተሰበሰቡ ጌታ ኢየሱስ ክርስቶስን በመካከላቸው ያደረጉ ሰዎች ሁሌም ሰላምና ደስታ በነሱ ዘንድ ቦታ አላት። ልባቸው ውስጥ የሚፈለጉ ነገሮች ናቸው መጀመሪያ የእግዚአብሔር ሰላም በልባቸው የፈሰሰ ከእግዚአብሔር ጋር ሰላም እንዳላቸው የሚያውቁ ከዚያም ደግሞ በጌታ ስራ ደስ የሚላቸው እንጀራውን በምንቆርስበት ጊዜ ምንም እንኳን የመስቀሉ ነገር ልብን የሚነካ ቢሆንም እንድናለቅስ አይደለም። እንደ ኢየሩሳሌም ሴቶች ለቅሶ ውስጥ ሙሾ ውስጥ እንድንገባ አደለም የሚፈለገው። በዚያ ጠላት ተሸንፈዋል፣ የሞት መውጊያ ተሰብረዋል። ልብ በሉ፣ ኃጢአታችንም ደግሞ ምዕራብ ከምስራቅ እንደሚርቅ እንደዛ ርቆልናል የኃጢአት ደሞዝ ተከፍሎልናል ከእግዚአብሔር ጋር ታርቀናል ሰላም አግኝተናል ስለዚህ ውጤቱ ሰላም ስለሆነ በመስቀል ላይ የተሰቀለው ኢየሱስ ለእኛ በዚያ ሰላምን ስላመጣ የሰላም ውጤቱ ደስታ ነው ስለዚህ ጌታም ባዩ ጊዜ ደስ አላቸው በቃ ሞት እንደተሸነፈ ለምን የትንሣኤውን ጌታ ስለሆነ ያዩት ማለት ነው። በትንሣኤ ቀን መሰብሰባችንም ትርጉሙ ይሄ ነው። ሞቶ አልቀረም፣ ይልቁን ኢየሱስ ሞቶ የነበረ ነው እንላለን። አሁን ደግሞ ከዘላለም እስከ ዘላለም ሕያው ነው እንላለን። አያችሁት። ስለዚህ እንደዚህ ያሉ ሰዎች የትንሣኤ መዝሙርን እየዘመሩ ሊያለቅሱ አይችሉም። ጌታም ባዩ ጊዜ ደስ አላቸው። እግዚአብሔር ይመስገን። ሁልጊዜ በጌታ ደስ ይበላችሁ አለ፣ ደግሜ እላለሁ ደስ ይበላችሁ። አማኝ ሕይወቱ በጠቅላላ የደስታ ሕይወት ነው። ደስ የሚለው ደግሞ እርሱ ይዘምራል፣ እርሱ ጌታን ያመልካል ማለት ነው። ከዚያ የሚሰበሰቡ ሰላምና ደስታ ያላቸው፣ በዚህም እግዚአብሔርን የሚያመልኩ ከእግዚአብሔር ጋር ኅብረት የሚያደርጉ ብቻ ሳንሆን ግን ተልእኮ የተሰጣቸውም ሰዎች ነን ግን ወደ ሰዎች የጌታ ኢየሱስ ክርስቶስን ተልእኮ ይዘን ስንሄድ ግን አሁንም ሰላምን ተሞልተን ሰላማዊ ሆነን የሰላም ወንጌል ይዘን መሆን አለበት። በመሆኑም ቁጥር ሀያ አንድ ላይ በድጋሚ እንዲህ ይላቸዋል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን ይላቸዋል። በቃ እርግጠኞች እንዲሆኑ የሰላም ልብ ይዘው እንዲነሱ ቀጥሎ ተልእኮ ሊሰጣቸው ነው። ምን አለ? አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው ይላል። ይሄ የወንጌል ተልእኮ ነው። ታላቁ ተልእኮ እየተባለ ይጠራል። በአራቱም ወንጌላት ውስጥ ይገኛል። ነገር ግን በዮሐንስ ወንጌል ውስጥ የቀረበው ይህ ተልእኮ ለየት ባለ መንገድ፣ በተለይ እነሱ የተሰጣቸው ተልእኮ ጌታ ኢየሱስ ክርስቶስ ይዞት የመጣው ተልእኮ አይነት ሆኖ ነው የቀረበው። ወይም እነሱ የሚላኩት እሱ ልክ እንደተላከበት መንገድ እንደሆነ ነው የምንረዳው። ደረጃው ከፍ ያለ ነው። ስታንዳርዱ ምንድን ነው ያለው? አብ እንደላከኝ እኔ ደግሞ እልካችኋለሁ። የሐዋርያ ተልእኮ በዚህ እስታንዳርድ በዚህ ደረጃ የተነገረ ነው። ደረጃው ከፍ ያለ ነው። ምን ማለት ነው? ሐሳቡ ውሱን መሆናቸው የታወቀ ነው። እነሱ መለኮት አይደሉም። ነገር ግን በመርህ ደረጃ ከእግዚአብሔር መገኘት ዘንድ የሚላኩ ናቸው። በተላኩበት ስፍራ የላካቸውን ማንነት የሚወክሉ ናቸው። የጌታ ኢየሱስ ክርስቶስን ማንነት የሚገልጡ ናቸው። እናም በተላኩበት ስፍራ የእሱ ማንነት በነሱ ሕይወት ውስጥ የሚገለጥባቸው ሰዎች ናቸው። የእሱ ሁኔታ፣ የእሱ ባህሪ፣ የእሱ ጠባይ፣ የእሱ መሻት፣ የእሱ ሀሳብ አብሯቸው ከነሱ ጋር ነው። ይህ ሊሆን የቻለው በምንም አይደለም፣ በነሱ ውስጥ እስትንፋስ የሆነላቸው መንፈስ ቅዱስ አብሯቸው ስላለ ነው ማለት ነው። እንደዛ እንዲሆን ታዲያ አሁን ቀጥሎ ምን ይላል? ቁጥር 22 ላይ ይህንንም ብሎ እፍ አለባቸውና፣ መንፈስ ቅዱስን ተቀበሉ ይላቸዋል። መጀመር ሁለት ነገር ይናገራል። መንፈስ ቅዱስን ተቀበሉ ይላቸዋል፣ ቀጥሎ ደግሞ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው ይላል። ይሄ እፍ አለባቸው የሚለው ነገር ምንድን ነው? መንፈስ ቅዱስን የሚቀበሉት በይፋ በበዓለ ሃምሳ መሆኑ ይታወቃል። ነገር ግን እዚህ ስፍራ ላይ በተለየ ሁኔታ እፍ ሲልባቸው ነው የምንመለከተው። ስለ እፍታ ወይም እፍ ስለ ማለት ወዲያውኑ ልናስታውሰው የምንችለው ኦሪት ዘፍጥረት ምዕራፍ ሁለትን ነው። እግዚአብሔር የአዳምን የመጀመሪያውን ሰው ስጋውን፣ የሚለካ የሚዳስሰውን ማቴሪያል የሆነውን ሰውነቱን የፈጠረው ከምድር አፈር ነው አበጀው የተባለው ነገር ግን መንፈሳዊ ማንነቱን ነፍስና መንፈሱን ደግሞ ለመፍጠር እፍ ነው ያለው። ስለዚህ በዛ ሰውነት ውስጥ ሕይወት እንዲኖር የተደረገው በእግዚአብሔር እስትንፋስ ነው። ከዚህ ነው ሐሳቡን የምናገኘው። እነዚህ ሰዎች አሁን ሰው ናቸው፣ በእርግጥ ጌታንም ያውቃሉ። ይሁን እንጂ የተነሳው ክርስቶስ በእርሱ ያለውን የትንሣኤ ሕይወት ወደ እነርሱስ ማስገባት ነበረበት። አሁን የትንሣኤ ሕይወት የምንለው ነገር እንዲሁ ቲዮሪ ብቻ ሳይሆን በውስጥ ገብቶ ሰውን መለወጥ የሚችል የክርስቶስ ሕይወት መሆኑን እንገነዘባለን። በአንደኛ ቆሮንቶስ ምዕራፍ አስራ አምስት ላይ ጌታችን ኢየሱስ ክርስቶስን በተመለከተ ከዚሁ ጥቅስ ጋር በማገናኘት ቁጥር 45 ላይ እንዲሁ ፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏልና፣ ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ልዩነታቸው ይሄ ነው። አዳም ሕይወትን የሚቀበል ነው እንጂ የእግዚአብሔር እስትንፋስ ሲገባበት ሕያው ነፍስ የሆነ ነው እንጂ ሕይወትን የሚሰጥ አልነበረም። ኋላኛው አዳም ግን ከፊተኛው አዳም በበለጠ ማንነት፣ በበለጠ ክብር ተገልጦ የተነሳው ክርስቶስ ሕይወትን የሚቀበል ሳይሆን ሕይወትን የሚሰጥ መንፈስ ሆነ ይላል በትንሣኤ ማንነቱ። ስለዚህ እፍ ሲልባቸው ያ የትንሣኤ ሕይወት መግባቱን ነው የሚናገረው። እናም መንፈስ ቅዱስን ተቀበሉ። ከበዓለ ሃምሳ በፊት መንፈስ ቅዱስ ወደ እነዚህ ግለሰቦች ሕይወት ውስጥ የሚገባበት ምክንያት እነሱን ወደ አንድ አካል ለማጥመቅ ሳይሆን በየግላቸው የትንሣኤ ሕይወትን ለማስገባት ነው። ስለዚህ መንፈስ ቅዱስ መንፈስ ቅዱስን ተቀበሉ ብሎ እፍ ይልባቸዋል መንፈስ ቅዱስ እንደ እግዚአብሔር እስትንፋስ ሆኖ ወደ እነሱ ይገባል ገብቶ ያንን የክርስቶስን የትንሣኤ ሕይወት በውስጣቸው እንዲኖር ያደርጋል ከዚህ በመነሳት አንደኛ ለተልእኮ ብቁ ያደርጋቸዋል ሁለተኛው ደግሞ እዚህ ላይ እንደተገለጠው ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል የያዛችሁባቸውም ተይዞባቸዋል፣ የሚል ሥልጣንን ይሰጣቸዋል። በዚህ አነጋገሩ ጌታ ኢየሱስ ክርስቶስ ለሐዋርያት የሰጠው ሥልጣን ኃጢአትን ይቅር የማለት እና የመያዝ ሥልጣን ምን አይነት ነው ስንል፣ ከመዳን ጋር የሚገናኝ ሳይሆን አስተዳደራዊ ነው። ውጭ ባሉትም ውስጥ ባሉትም ላይ የሚሰራ ከውጭ እንጀምር። የመንግሥተ ሰማያትን መክፈቻ ጴጥሮስ ሲጠቀም ሦስት ሺህ ሰዎችን ተቀብለዋል። ይህ እንግዲህ በምድር ላይ ለጌታ መቀበል ነው። ግን ደግሞ የዛን ያህል ደግሞ ከገቡ በኋላም ከገቡም በኋላ በቤተ ክርስቲያን ውስጥ ኃጢአት ሆኖ የተገለጠና የእግዚአብሔርን ክብር የሚነካ ነገር ቢገኝ እና ያ ነገር ደግሞ ያንን ሰው ገንዘብ ማድረግ ባይቻል በማቴዎስ 18 መሰረት፣ በምድር የሚያስሩት በሰማይ የታሰረ ይሆናል። መያዝ ይችላሉ፣ ከጉባኤ ውጭ ማድረግ ይችላሉ። ይሄ ስልጣን አላቸው። ይሄ ኃጢአትን መያዝ ይባላል። ሲኦል ማስገባትና ገነት ማስገባት ወይም መዳን ወይም ሕይወት መስጠት ወይም ደግሞ መፍረድን የሚመለከት አይደለም። ከዚህ ጋር የተገናኘ አይደለም። ነገር ግን የእግዚአብሔርን መንግስት በምትወክል ቤተ ክርስቲያን እና በወንጌል ስልጣን ላይ የሚሰራ ስልጣን ነው ይሄ የተሰጣቸው ማለት ነው። እንዲሁ ነው ወደ ክርስቶስ የተሰበሰብን ተልእኮ ይጠብቀናል ወደ ክርስቶስ የተሰበሰብን እነሆ በወንጌል ሥልጣንና በቤተ ክርስቲያን ሥልጣን ልንመላለስ ይገባናል ገብቷቸዋል በአዲሱ ህይወት በትንሣኤ ህይወት አዲስ ፍጥረት ሆነን በተመላለስንበት በዚያ ህይወት እየኖርን ነው ስለዚህ እነዚህን ተልእኮዎች ልንፈጽም ተግባራዊም ልናደርግ ይገባናል እንችላለንም ማለት ነው እግዚአብሔር ይመስገን። በሁለተኛው ሳምንት ደግሞ እንዲሁ ነገረ ትንሣኤውን ለመላው ደቀ መዛሙርቱ ቶማስ ባለበት በድጋሚ ሲገልጥ እናያለን። ከቁጥር 24 ጀምሮ እስከ 29 ነው፣ መረጃ ይሰጠናል ጸሐፊው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። የሚገርም ነው። እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው ይላል። ከዚያ በኋላ ከስምንት ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን፣ ጣትህን ወደዚህ አምጣና እጆችን እይ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምናሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። እግዚአብሔር የተባረከ ይሁን። አሁን የቶማስ ሁኔታ እዚህ ላይ ቀርቦልናል። አንዱ የትንሣኤ ማስረጃ እንዲሆን የተፈለገ ነው። እርግጥ ነው ስለ ቶማስ የተሰጠን መረጃ ምናልባት ቶማስን በአሉታዊ ጎኑ እንድናስበው ሊያደርግ የሚችል ነው። ቶማስን በተመለከተ በሶስት ወንጌላት በማቴዎስ፣ በማርቆስና በሉቃስ የምናውቀው በሐዋርያ ስም ዝርዝር ውስጥ ብቻ ስሙን በማንበብ ነው ስሙን እናገኛለን። ከዛ በላይ የምናውቀው ነገር የለም። በዮሐንስ ወንጌል ውስጥ ግን እዚህ ጋር ስናገኘው ሶስተኛችን ነው በዮሐንስ ምዕራፍ አስራ አንድ ላይ አግኝተነዋል። በዚያ ስፍራ ጌታ ኢየሱስ ክርስቶስ አላዛርን ላነሳው ሄዳለው ባሏቸው በዚያ ጊዜ ቶማስ ያሳየው ጠባይ ካላረጋገጠ የማያምን ሰው መሆኑን የሚያሳይ ነው። ምንድን ነው ያለው? በቃ ከእርሱ ጋር እንሞት ዘንድ እንሂድ። ፋክት ብቻ ነው የሚያምነው። እውነት ነው ሊወግሩት ይፈልጋሉ ኢየሱስን ያለው ፋክቲያ ነው። አይሁድ ይጠሉታል። ክርስቶስ ሊገደል እየተፈለገ ነው። ይሄም ፋክት ብቻ ነው መቀበል የሚፈልገው እንጂ ከዛ ውጪ በማይታይ ሁኔታ በእምነት ብቻ ሊታሰብ የሚችል ነገርን ወዲያው ማምጣት የማይችል ሰው ነው በጠባዩ። እንዲሁም ዮሐንስ ምዕራፍ አስራ አራት ላይም ወደምሄድበት ታውቃላችሁ ብሎ ጌታ ኢየሱስ ክርስቶስ ሲናገር እንዴት እናውቃለን? እንግዲህ ጌታ የተናገረውን መቀበል ነው ኖርማሊ፣ በዋነት መሆን የነበረበት መንገዱንስ፣ እንዴት እናውቃለን፣ ወደምትሄድበት አናውቅም ብሎ ወደ መከራከር የሄደ ነው። ነገር ግን በእያንዳንዱ የቶማስ ክርክርና ጥያቄ ውስጥ ጥያቄ ምክንያት የሚገለጥ ብዙ እውነት አለ። መንገድና እውነት እኔ ነኝ በእኔ በቀር ወደ አብ የሚመጣ የለም የሚለው ድንቅ የሆነ ትምህርት በዚህ ክርክር ምክንያት የተገለጠ ነው። ልብ በሉ እና ተከራካሪ ማቴሪያላዊ ቁሳዊ ወይም በፋክት ላይ በሚጨበጥ ነገር ላይ ብቻ የተመሰረተ ሰው መሆኑ እንደ አሉታዊ ሊወሰድ ቢችልም፣ ግን እግዚአብሔር ለበጎ ተጠቅሞበታል። አሁን እዚህ ስፍራ ላይ የትንሣኤን እውነተኝነት ለማስረዳት የቶማስ ባህሪ ጠቃሚ ሆኖ ተገኝተዋል። መሰከሩለት። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እሱ አልነበረም አላየም። አሁን በቀጥታ በተለመደው ባህሪው የችንካሩን ምልክት በእጆቹ ካላየሁ፣ አንድ በዓይኔ ጣቴንም በችንካሩ ምልክት ካላገባሁ። ጣቱን ማስገባት ይፈልጋል በችንካሩ ምልክት። ስለዚህ ችንካሩ ቢያንስ የቶማስን ጣት ሊያስገባ ይችላል ማለት ነው። ከዛስ እጄንም በጎኑ ካላገባሁ አለ። ጎኑ ደግሞ እጁን ማስገባት የሚችል ነው ማለት ነው። እስከዚህ ድረስ እርግጠኛ መሆን አለብኝ። ምን ማለት ነው? ተጨባጭ የሆነ የሚዳሰስ የሚታይ፣ የሚዳሰስ ነገር ነው እየፈለገ ያለው። ትንሣኤ እንዲህ አይነት ማስረጃ አለው ወይ ወይስ ዝም ብሎ የተሰበከ ነገር ብቻ ነው ወይ? ልብ በሉ፣ ደቀ መዛሙርቱ የሰው ምስክር ሆነው እንዲቀርቡ ተፈልገዋል። በኋላ ላይ በአይናችን ያየኑም በጆሮችን የሰማኑን በእጆቻችን የዳሰሱትን እናወራላቸዋለን ማለት ተችሏቸዋል።